ሰላም የተወደዳችሁ የጌታ ቤተሰቦች፣ ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። የዕለቱን መረጃ ይዤላችሁ ቀርብ ያለው ከዕለቱ መረጃ ጋር አብሬያችሁም ቆየው እኔ ሕይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁ ይቆዩ። በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ለራስህና ለትምህርት ተጠንቀቅ፣ በነዚህም ጽና፤ ይህንን ብታደርግ ራስህንም የሚሰሙህንም ታድናለህ በሚል ርዕስ የወጣቶች ሳምንት ተከበረ። ባልደረባችን ሮማን ከሊል ተጨማሪ አላት። በኢትዮጵያ ቃለ ሕይወት ቤተ ክርስቲያን የወጣቶች አገልግሎት ክፍል ከአዲስ አበባና አካባቢው ቀጠና ከሁሉም አጥቢያ ቤተ ክርስቲያናት የተውጣጡ የወጣት መሪዎች የተሳተፉበት የወጣቶች ሳምንት ህዳር ቀን 21 2018 ዓም በቤተ ክርስቲያኒቱ ዋና ጽሕፈት ቤት በደማቅ ስነስርዓት ተከብሯል። የአከባበር ስነስርዓቱ ላይ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ምክትል ፕሬዚዳንት አቶ ዳንኤል ጫ እሜቦ፣ ሀገር አቀፍ የወጣቶች አገልግሎት የብሩድ ሰብሳቢ የሆኑት ወንድም ጸጋዬ ጴጥሮስ ጋሽፈራ ወልደ ሚካኤል የወጣቶች አገልግሎት አስተባባሪ ዮናታን ስምዖን ጥሪ የተደረገላቸው እንግዶች በተገኙበት የተገበረ ሲሆን ጋሽፈራ ወልደ ሚካኤል የቡራኬ ጸሎት ያደረጉ ሲሆን ወጣቶች በማስተዋል የን ዘመን መሻገር አለባችሁ ብለው የምክር ሀሳብም አቅርበዋል። መጋቢ ዳንኤል ሰለሞን ሮሜ ምዕራፍ አንድ ከቁጥር አንድ እስከ ሰባት ያለውን የእግዚአብሔርን ቃል መነሻ በማድረግ ቃለ እግዚአብሔርን አካፍለዋል። የወጣቶች ሳምንት አከባበር በሁሉም አጥቢያ ቤተ ክርስቲያናት እንደሚከበር የተገለጸ ሲሆን የተለያዩ መርሃ ግብሮችም ይከናወኑበታል ተብሏል። ህዳር ቀን 21 በተከበረውም የወጣቶች ሳምንት መድረክ ላይ የቤተ ክርስቲያኒቱ ምክትል ፕሬዚደንት አቶ ዳንኤል ጫ እሚቦ እንደተናገሩት ከባህል ጫና ከዘመናዊነት አስተሳሰብና አኗኗር ዘዬ ወጣቶች እግዚአብሔርን ቃል በማንበብና በመለማመድ ትኩረት ማድረግ እንዳለባቸው የተናገሩ ሲሆን ተግዳሮቶች ቢኖሩም የእግዚአብሔርን ቃል መነሻ በማድረግ መመርመር ይጠበቅባቸዋል ብለዋል። ሀገር አቀፍ የወጣቶች የቦርድ ሰብሳቢ አቶ ጸጋዬ ጴጥሮስም የወጣቶች አገልግሎት ሰፊ ስራዎች መስራታቸውን በማንሳት በተለያዩ ዩኒቨርስቲ ዩኒቨርሲቲ ተማሪዎችም የገቢ ማሰባሰብ ስራዎች የተሰሩ መሆኑን፣ ለአቅመ ደካሞች ና ለአረጋውያን የመኖሪያ ቤቶች ገንብቶ የማስረከብ ስራ መሰራቱ፣ የደም ልገሳ እንዲሁም ወንጌል ባልደረሰባቸው አካባቢዎች ወንጌል ስርጭት መደረጉን ተናግረዋል። ዛሬ ዛሬ ያከበርነው የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች ሳምንትን 15ኛውን ዙሪያ ወጣቶች ሳምንትን በማስመልከት ነው። የመክፈቻ ፕሮግራም ነው ያደረግ ነው የመክፈቻን ፕሮግራም ደግሞ ብሔራዊ ደረጃ ላይ የሚከበርን ፕሮግራም ነው። የወጣቶች ሳምንት ከፊታችን ህዳር 29 እስከ ታህሳስ አምስት ይከበራል፣ ለአንድ ሳምንት ያንን በማስመልከት ዛሬ ከአዲስ አበባ የተለያዩ አጥቢያዎች በተጠሩ የተጠሩ ወጣቶች የጽህፈት ቤታችን ኃላፊዎች የቸርቻችን የቤተክርስቲያናችን ፕሬዝደንቶች በተገኙበት ክብረናል። አላማው እንግዲህ የወጣቶች ሳምንት አላማ ወጣቶች በሁሉም አጥቢያዎች በተመሳሳይ ጊዜ በተመሳሳይ ሀሳቦች ትምህርቶችን፣ ስልጠናዎችን እንዲያገኙ ወጣቶችን የሚገነቡ የሚያንጹ ነገሮች እንዲደረጉ ማህበረሰባዊ አገልግሎት ለመስጠት ወንጌል ስርጭት ለማድረግ በመንፈሳዊም በልማትም በመሳተፍ የክርስቶስ ኢየሱስን ወንጌል የበለጠ ለማስፋት ነው። ከዛ ባለፈ የአጥቢያ ቤተ ክርስቲያንንና ሌሎች መዋቅሮችንም የገቢ ማመንጫም ማጠንከሪያም አንዱ አላማ ሆኖ ነው የሚቀጥለው ማለት ነው። ፕሮግራሙ የሚከበረው ሳምንቱን ሙሉ ነው የሚከበረው ህዳር 29 ሰኞ ይጀምርና ታህሳስ 5 እሁድ ነው የሚያበቃው። ስለዚህ እያንዳንዱን ቀን እንደየ አካባቢው አውድ ባለፈው መግለጫ እንደሰጠን ነው እንደየ አካባቢው አውድ እያንዳንዱን ቀን በመሸንሸን ማለት ነው አንዱን የወንጌል ስርጭት ቀን ማድረግ አንዱን ትምህርትና ስልጠና ቀን ማድረግ አንዱን የኪነ ጥበባዊ ዝግጅቶች ቀን በማድረግ አንዱን የልማት ስራዎችን በመስራት አቅመ ደካሞችን በማገዝ የቤተክርስቲያን ልማት ውስጥ በመሳተፍ ከተማ በማስዋብ ደን በመለገስ ሌሎች አሁን እኔ ጠቅሼ ማልጨርሳቸው የበጎ አድራጎት ስራዎችን በመስራት በጸሎት ይደረግና የመጨረሻውን እሁድ ታህሳስ አምስትን በሁሉም የኢትዮጵያ ቃለ ሕይወት ቤተክርስቲያን አጥቢያዎች እኛ የምናስበው በአስራ ሁለቱም ሺህ አጥቢያዎች በተመሳሳይ ቀን ላይ እንዲከበር ነው። ስለዚህ እሁድ የመጨረሻ ማጠቃለያ ፕሮግራም ይደረጋል። በእለቱ ወጣቶች ናቸው ሁሉንም ፕሮግራም የሚይዙት ፕሮግራም መሪነትን፣ ስብከት፣ ሌሎች በእለቱ የሚደረጉ መርሃ ግብሮች ሁሉ እንደዛ ይሆኑና በዛም መልክ ይጠቃለላል። ወይም የወጣቶችን ሳምንት ክብረ በዓል የመዝጊያ ስነስርዓት እናደርጋለን ማለት ነው። ከወጣቶቻችን የምንጠብቀው ያለው የመጀመሪያው ይሄ የኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ ቦርድ አጽድቆት በቤተክርስቲያን መሪዎች ጠድቆ ላለፉት 14 ዓመታት እየተተገበረ ያለ ፕሮግራም ነው። ስለዚህ የወጣቶችን ሳምንት በንቃት እንዲሳተፉ አጥቢያዎች በሚያወጡት መርሃ ግብር እንዲሳተፉ ነው ወጣቶችን ሁሉ ጥሪ የምናደርገውና የምንጋብዘው የቤተክርስቲያን መሪዎችን፣ አባቶችን፣ ወንጌላያንን መጋቢዎችን ደግሞ ለወጣቶች ቀኝ እጅ እንዲሆኑ እንዲተባበሩ ይሄ ፕሮግራም የተሳካ እንዲሆን የድርሻቸውን እንዲወጡ አደራ ማለት እንፈልጋለን። ሰላም ለእናንተ ይሁን፣ ተመልካቾቻችን ዛሬ እግዚአብሔር ረድቶን የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ሀገር አቀፍ የወጣቶች ሳምንት መክፈቻ ፕሮግራም በዋናው ጽሕፈት ቤት ተከናውኗልና በዚህ ፕሮግራም ላይ ብዙ ወጣቶች ተገኝተው አብረን እግዚአብሔርን ያመሰገንንበት የእግዚአብሔርን ቃል የተከፋፈንበትና ለወጣቶች ሳምንት ዝግጅት የሚሆኑ ሀሳቦችን የተለዋወጥንበት ፕሮግራም ነው። እግዚአብሔር በጣም ጥሩ ጊዜ ሰጥቶናል። ስለዚህ ጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ በየአጥቢያው ያላችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች በሙሉ በእያላችሁበት እናንተም ተዘጋጅታችሁ በየአጥባችሁ የሚያስፈልገው ነገር ሁሉ እንድታደርጉ መርሃ ግብሩን በጠበቀ መልኩ እንደየአውዱ በገጠርም በከተማም ያላችሁ ሁሉ አውዱ በጠበቀ መልኩ ፕሮግራሙን እንድታሳልጡ ደግሜ ለማሳሰብ ነው ወደዚህ የመጣሁት። ትኩረት ማድረግ ያለብን ፕሮግራም ነው። እግዚአብሔር ብዙ ትልልቅ ስራዎችን እየሰራ ያለበት ፕሮግራም ነው። ከዚህ በፊትም በተደጋጋሚ ለማንሳት እንደሞከር ነው። ብዙ በጎ ስራዎችን በመስራት ላለፉት አስራ አምስት አመታት ይህ የወጣቶች አገልግሎት አሳልፏል። በዚህ በወጣቶች ሳምንት አሁንም በተጠናከረ መልኩ በተሻለ መልኩ ትውልድን በሚያንጽ መልኩ እግዚአብሔርን በሚያስከብር መልኩ ወንጌልን ደግሞ ለትውልድ ማድረስ በሚያስችለን መልኩ ስራዎችን እንድትሰሩ ዳግም ላሳስባችሁ እወዳለሁ። እግዚአብሔር አብዝቶ ይባርካችሁ። ሳምንቱ የበረከት ይሁንላችሁ የሰላም የፍቅር የአንድነት ጊዜ የሆንላችሁ ተባረኩ። ወንጌልን በአፍ መቻ ቋንቋ ለማዳራስ የመጽሐፍ ቅዱስ ትርጉም ስራ የሰራው ዘ ወርድ ፎር ዘ ወርልድ ኢትዮጵያ 30ኛ ዓመት የምስረታ በዓል በድምቀት አከበረ። ባልደረባችን ሮማን ከሌል ተጨማሪ አላት። ሕዳር ቀን 23ኛ ወሩ 2018 ዓ ም በሃያት ሬጀንሲ ሆቴል ዘወርድ ፎር ዘወርልድ ኢትዮጵያ የተመሰረተበትን 30ኛ ዓመት ክብረ በዓልና የአመራር ሽግሽግ ስነ ስርዓት አካሂዷል። ባለፉት ሰላሳ አመታት ዓመታት በሀገራችን ኢትዮጵያ በተለያዩ ቋንቋዎች መጽሐፍ ቅዱስን በመተርጎም ለተናጋሪዎች የምስራችን ወንጌል በማድረስ ይታወቃል። በክብረ በዓሉ መርሃ ግብር ላይ ኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ጽፈት ቤት ኃላፊ መጋቢ ጌትነት ለማ የኢትዮጵያ ወንጌላዊያና ቤተ ክርስቲያናት ህብረት ፕሬዚደንት ጻድቁ አብዱ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና ጸሐፊ ዶክተር ሲሞን ሙላቱ ጨምሮ የተለያዩ ተቋማት አመራሮች ከተለያዩ የሀገሪቱ ክፍሎች የመጡ የአገልግሎቱ አጋሮች ተሳታፊ ሆነዋል። ተቋሙ ከኢትዮጵያ ቃለ ሕይወት ቤተ ክርስቲያን ጋር ለረዥም አመታት ሲሰራ መቆየቱ ተነግሯል። በ1987 ዓ ም በኢትዮጵያ ስራውን የጀመረው ዘ ወርድ ፎር ዘ ወርልድ ኢትዮጵያ የእግዚአብሔርን ቃል ለህዝቦች ሁሉ እርሱ በሰጣቸው ቋንቋ በሚል መሪ ቃል ባለፉት ሰላሳ ዓመታት መጽሐፍ ቅዱስን በተለያዩ የኢትዮጵያ ቋንቋዎች በመተርጎምና በማ ማሰራጨት በርካታ ማህበረሰቦችን በአፍ መፍቻ ቋንቋቸው የእግዚአብሔርን ቃል እንዲያነቡ ያስቻለ ሲሆን በዚህም ስራ በኢትዮጵያ ውጤታማ ሊባል ይባል የሚችል ስራ መስራቱ በመድረኩ ላይ ተገልጿል። ዘወርድ ፎር ዘወርልድ ኢትዮጵያ ባለፉት ሰላሳ ዓመታት ካከናወናቸው ስራዎች ውስጥ የኢትዮጵያ ቋንቋዎች ቅዱሳት መጽሐፍትን በመተርጎም ላይ የሚገኝ ሲሆን ከመቶ በላይ አጥቢያ ቤተ ክርስቲያናት እንዲተከሉ አድርጓል። ዘወርድ ፎር ዘወርልድ ኢትዮጵያ ሰላሳኛው ዓመት ክብረ በዓል በተጨማሪ የአመራር ሽግሽግ ስነስርዓት ያካሄደ ሲሆን የተቆሙ ዳይሬክተር በመሆን ላለፉት አመታት ያገለገሉትን ወንድም ተስፋዬ ቤኩማ ለተተኪው ዳይሬክተር ወንድም ተሰማ ፎርሲዶ ኃላፊነታቸውን አሸጋግረዋል። ዘወርድ ፎር ዘወርልድ ኢትዮጵያ የቦርድ ሰብሳቢ የሆኑት አቶ ጠንክርቴኒ ባለፉት ሰላሳ አመታት በስምንት ቋንቋዎች ሙሉ መጽሐፍ ቅዱስ የተተረጎመ በመሆኑ በ16 ቋንቋ የአዲስ ኪዳን መጽሐፍ ቅዱስ እንዲሁም በቀሪዎቹ በድምጽ ተቀርጾ ለማህበረሰቡ በራሳቸው ቋንቋ እንዲደርስ መደረጉን ጠቅሰው በቀጣይም ስራውን አጠናክረው እንደሚሰሩ ተናግረዋል። አዲሱ ብሔራዊ ዳይሬክተር አቶ ማ ፎርስ ሄዶ በበኩላቸው እስካሁን በተለያዩ መንገድ ያገለገሉትን አመስግነው እስካሁን የመጣ ነው ስራ በተጠናከረ መልኩ ለማስቀጠል እንዳቀዱ በማንሳት የእግዚአብሔርን ቃል ለሁሉም በቋንቋቸው እንዲዳረስ እንደሚሰሩ ተናግረዋል። ዘ ወርድ ፎር ዘ ወርልድ ኢትዮጵያ ከሁለት መቶ በላይ ሰዎች በትርጉም ስራው የተሳተፉ ሲሆን በዲፕሎማና በዲግሪ ምሩቅ መሆናቸውም ተጠቅሷል። በመርሃ ግብሩ መድረክ ላይ ዘማሪ ዮሴፍ በቀለ በዝማሬ ሲያገለግል፣ መጋቢ ጻዲቁ አብዶ የእግዚአብሔርን ቃል ያካፈሉ ሲሆን የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ጸሐፊ ዶክተር ስሞን ሙላቱ የቡራኪ የጸሎትም አድርገዋል። በስነ ስርዓቱ ላይ የታደሙ ከተለያዩ የሀገሪቱ ክፍሎች የመጡ የስራው ተሳታፊዎች በየቋንቋቸው እንኳን ደስ ያላቸው መልእክት ያስተላለፉ ሲሆን የአገልግሎቱ መስራች የሆኑት ዶክተር ቬርኒ ክሩገር ከባለቤታቸው ጋር በመሆን በኢንተርኔት የደስታ መልእክታቸውን አጋርተዋል። በመርሃ ግብሩ ላይ የዕውቅና ሰርተፍኬት ተፍኬት የሽልማት መርሃ ግብር የተከናወነ ሲሆን የአገልግሎቱ ታሪክና ተግባራት የሚያሳይ የፎቶ ኤግዚቢሽንም ቀርቧል። ዘ ወርድ ፎር ዘ ወርልድ ኢትዮጵያ ከሁሉም ቤተ እምነቶች ጋር የሚሰራ መንፈሳዊ ተቋም ሲሆን ከቅዱሳን መጽሐፍ ቅዱስ ትርጉም ስራ በተጨማሪ ቤተ ክርስቲያናት ተኮር የመጽሐፍ ማንበብ ክህሎትን ማዳበር፣ በቅዱሳን መጽሐፍ አጠቃቀም በወንጌል ተልዕኮ ላይ በመሳተፍ እንዲሁም ተርጓሚዎችን በማሰልጠን በማብቃት ላይም ይገኛል። ስሜ ተስፋዬ ቤካማ ይባላል። የወርድ ፎር ወርልድ ኢትዮጵያ ዋና ዳይሬክተር ሆኜ ላለፉት ዘጠኝ ዓመታት ሲያገለግል ነበር። አሁን ደግሞ እንደ ዘ ወርድ ፎር ዘ ወርልድ ሰሜናዊ አፍሪካ ዳይሬክተሪም ሆኜ አገለግላለሁ። ዛሬ እንግዲህ በዚህ የተገኘነው የወርድ ፎር ዘ ወርልድ ኢትዮጵያን 30ኛ ዓመት ክብረ በዓልንና የወርድ ፎር ዘ ወርልድ ኢትዮጵያ የአመራር ሽግግር ፕሮግራምን ለማክበር ነው። እዚህ የተገኘ ነው። እዚህ በተገኘንበት ታላቅ የሆነ የእግዚአብሔርን ክብር ያየንበት እግዚአብሔር በነዚህ በ30 ዓመታት ውስጥ የሰራቸውን ስራዎች እያየን እግዚአብሔርንም እንደገና ደግሞ በስራው የተሳተፉትን የተለያዩ ባለድርሻ አካላትን ያመሰገንበት በጣም ደስ የሚል የእግዚአብሔርን ታማኝነት ያየንበት ፕሮግራም ነበረ። ወርድ ፎር ዘ ወርልድ እንግዲህ በኢትዮጵያ አገልግሎቱን የጀመረው የዛሬ 30 አመት በፊት ሲሆን እንደ አውሮፓውያን አቆጣጠር በ1995 ዓመተ ምህረት ነበር። እግዚአብሔር እንግዲህ በእምነት የመጡ እግዚአብሔር የሰጣቸውን አደራ ተቀብለው ወደ ኢትዮጵያ የመጡ አገልጋዮች የጀመሩትን የኢትዮጵያም ቤተክርስቲያን ተቀብላ ስራ ላይ ያዋለችውን ይህንን ታናሽ ጅማሬ አስፍቶ አሁን ለብዙዎች በረከት እንዲሆን አገልግሎቱን አድርጎታል ስለዚህ ይህ ስራ በተቋሙ ውስጥ ብቻ ያሉ ሰዎች የፈጸሙት ተግባር አይደለም ወይ አንድ ሰው ወይ ሁለት ሰው ወይ አንድ ቤተ እምነት የብዙ ሰዎች ድርሻ አለበት አንዳንዶች በገንዘብ ረድተዋል አንዳንዶች በጸሎት ረድተዋል አንዳንዶች ደግሞ በምክር አግዘዋል አንዳንዶች ደግሞ በአመራር ውስጥ በመሳተፍ አገልግለዋል። ስለዚህ እነዚህን ሁሉ ከልብ ልናመሰግናቸው እንወዳለን። በተለይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ከጅምሩ ጀምራ ራእዩን ይዞ የመጣውን ሚሽነሪውን ተቀብላ ይህ ራእይ በኢትዮጵያ እንዲስፋፋ ምክንያት የሆነችውን የኢትዮጵያን ቃለ ሕይወት ቤተክርስቲያን ከልብ ለማመስገን እንወዳለን። እንደገናም ደግሞ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በዛ ውስጥ የታቀፉትን እነ ሙሉ ወንጌል መሰረተ ክርስቶስ እና ሌሎችን ቤተ እምነቶች አሉ። አገልግሎቱን በምናካሂድበት አካባቢዎች ሁሉ ከኛ ጋር የሆኑ የተባበሩትን ቤተ እምነቶችን ሁሉ ከልብ ማመስከን እንፈልጋለን። ክርቴኒ እባላለሁ። በወርድ ፎር ዘ የቦርድ ሰብሳቢ ሆኜ ያገለግላለሁ። ወርድ ፎር ዘ ወርልድ ከተጀመረ 35 ዓመት ሆኗል። የተጀመረው በአንድ ቤተሰብ ደቡብ አፍሪካ ውስጥ ነው። ከዛ በኋላ አንድ አምስት ዓመት ያህል ደቡብ አፍሪካ አገልግሎቱን ከቀጠሉ በኋላ ከዛው ቤተሰብ የሆነ አንድ ቤተሰብ ወደ ኢትዮጵያ ለመምጣት እግዚአብሔር በልቡ ራዕይ አስቀመጠና ከዛ በኋላ እንደ ሚሽነሪ ወደዚህ ሀገር ለመምጣት የሚመጡበት ነገር እንኳ አልነበራቸውም። ከዛ በኋላ ቤታቸውን፣ መኪናቸውን እነሱ ሲናገሩ ኮበስ ይባላል እና ከቤተሰቡ ከልጆቹ ጋር የልጆቻቸው መጫወቻ ሁሉ ሽጠው ወደ ኢትዮጵያ መጡ እና የመጡበት ዋና ዓላማ በአፍሪካ በኢትዮጵያ ብዙ ህዝቦች የእግዚአብሔር ቃል ለመስማት እድል አላገኙም እና ቢያንስ ሰው የራሱ የፈቃዱ የፈለገው ነገር ሊወስን ይችላል። እውቀቱን ካገኘ በኋላ ያንን እንኳ መወሰን እንዲችሉ የእግዚአብሔር ቃል በሚገባቸው ቋንቋ መስማት አለመቻላቸው በእነርሱ ልብ ውስጥ ሸክም ነበረ። ከዚህ ሸክም አንጻር ተነስተው ወደ ኢትዮጵያ መጡ። አመሰራረቱ ይህን ይመስላል ማለት ነው። ተሰማ ፎርስ ሲዶ ነው የሚባለው። ከዚህ በፊት በዘወርድ ፎር ዘወርልድ የሥልጠና ዳይሬክተር እና ዓለም አቀፍ የትርጉም አማካሪ ሆኜ ያገለገልኩ ቆይቻለሁ። አሁንም አለም አቀፍ የትርጉም አማካሪነቱን ቀጥላለሁ። በሰሜናዊ አፍሪካ የአማካሪዎች እድገት ፕሮግራም ላይ አስተባባሪ ሆኜ ያገለግላለሁ። ከዛሬ ጀምሮ ደግሞ ካለፉት ጥቂት ወራት ቢጀምርም፣ ኦፊሽያሊ ከዛሬ ጀምሮ የወርድ ፎር ዘ ወርልድ ኢትዮጵያ ካንትሪ ዳይሬክተር ብሔራዊ የአገሪቱ ዳይሬክተር ሆኜ አገልግሎቴን ይቀጥላለሁ። እና ያ ነው አሁን ከዚህ በኋላ ማገለግል በቀጣይነት ትልቁ ነገር እስካሁን እየተሰራ ያለው ስራ ምንም ሳይጨነግፍ ሳይደክም በተሻለ መንገድ እንዲቀጥል እና በትጋት መስራት ነው። ኃላፊነቱን ዛሬ ያስረክበልኝ ውድ ወንድሜ በጣም የሚወደው በመንፈሲም በስራም ባልደረባዊ በመንፈሲም ወንድሜ ይሰራ ከነበረው በተሻለ መንገድ በበለጠ መንገድ እንግዲህ የሱን ሞዴል በመከተል የእግዚአብሔር ቃል ለሌላቸው ላልተረጎመላቸው ሰዎች በእጃቸው እንዲገባና የህይወት ለውጥ እንዲያገኙ ያን ስራ በተጠናከረ መንገድ እንዲከወን እንዲከናወን የሚፈለግብኝን እግዚአብሔር በረዳኝ ጸጋና እግዚአብሔር በሰጠኝ ራእይ የሚፈለግብኝ ከኔ የሚጠበቅብኝን አገልግሎት አስቀጥላለሁ እና ቤተ ክርስቲያን ደግሞ የተተረጎመላትን መጽሐፍ ቅዱስ ተጠቅማ ምዕመናኗን እንድታስተምር የሰዎች ህይወት ሁለንተናዊ ህይወት እንዲቀየር መንፈሳዊ ህይወታቸው፣ ማህበራዊ ህይወታቸው፣ በቁሳዊ ነገራቸው ሰዎች የተለወጠ ህይወት እንዲኖሩ ከሚመለከታቸው ከባለድርሻ አካላት በአገር ውስጥም ከአገር ውጭም ካሉት በቤተ ክርስቲያንም ካሉት ነገር ከሚመለከታቸው ሁሉ ጋር እጅ ለእጅ ተያይዘን ተበረታተን እግዚአብሔር በሰጠን ጸጋ አገልግሎቱን ወደፊት እናስቀጥላለን። ውጪ ሆኖ ደግሞ እኛን የሚያገለግሉ የተለያዩ አካላት አሉ። ወርድ ፎር ዘ ወርልድ ኢንተርናሽናል አለ፣ ወርድ ፎር ዘ ወርልድ ደቡብ አፍሪካ፣ ዩ ኤስ ኤ፣ ዩኬ አለ። እንደገና ደግሞ ሲድ ካምፓኒ የሚባሉ ዊክሊፍ ዩ ኤስ ኤ የሚባሉ የተለያዩ ተቋማት አሉ፣ እንደነ ዳቫር ኢንተርናሽናልና እነዚህን ሁሉ ከልብ እናመሰግናለን። እንደገናም ደግሞ በቢሮ ደረጃ ደከመኝ ሰለቸኝ ሳይሉ ለስራው መሳካት የበኩላቸውን አስተዋጽኦ የሚያደርጉትን ሰራተኞች ሁሉ ከልብ ለማመስገን እወዳለሁ። ይህ በእንደዚህ አይነት እነዚህ አይነት ፍሬዎች የሆኑት የብዙ ሰዎች እጅ አለበትና ሁሉም በቀጥታም ሆነ በተዘዋዋሪ በዚህ ውስጥ እጃቸውን ያስገቡትን ሁሉ በጣም እናመሰግናለን። እግዚአብሔር ባሉበት ይባርካቸው። አገልግሎቱ ገና ሰፊ ነውና ከጎናችን በጸሎት፣ በሀሳብ፣ በገንዘብ የሚሆን መሳተፍ በዚህ ታላቅ አገልግሎት ውስጥ የሚፈልጉትን ሁሉ እንጋብዛቸዋለን። እግዚአብሔር ይባርካችሁ። በጣም ደስ ብሎናል። እግዚአብሔር እንደዚህ ሲያከብር ክብሩን ሲገልጥ ደስ ብሎናልና እናመሰግናለን። በቲክቶክ ክሬቲቭ አዋርድ ለመሸለም ወደ መድረክ የወጣችው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት አርቲስት ማስተዋል ወንድወሰን በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ ስትል ተደመጠች። ሶስተኛው ዙር ቲክቶክ ክሬቲቭ አዋርድ ላይ ለመሸለም ወደ መድረክ የወጣችው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት አርቲስት ማስተዋል ወንድወሰን በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ስትል ወንጌልን በአደባባይ በሚሊዮኖች ፊት መስክሯለች። የማይታፈርበት ድንቅ ስጦታችን የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ አዳኝነት በሁሉም ስፍራ ጊዜና ሁኔታ ላይ ሳይለይ አዳኝነቱ ዛሬም ነገም ሁሌም ይሰበካል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የናይጄሪያ ፕሬዚዳንት ቦላ ቲኑቡ በክርስቲያኖች ላይ ከሚደርሱ ጥቃቶች የተነሳ ብሔራዊ የአስቸኳይ ጊዜ አዋጅ አወጁ። ባልደረባችን ጽጌሬዳ አለሙ ተጨማሪ ያላት በአዲሱ እቅድ መሰረት እስከ 20 ሺህ የሚጠጉ የፖሊስ አባላት በብሔራዊ ወጣቶች አገልግሎት ካምፕ ውስጥ ወታደራዊ ስልጠና ይቀላቀላሉ። የሀገር ጠባቂ ኃይሎች ከምዕራብ አፍሪካ ሀገር የሚመጡ ወረራዎችን ለመከላከል በዝግ እጅት ላይ መሆናቸውን ተገልጿል። ፕሬዚዳንቱ ቲቡኒ ለክፋት ወኪሎች መደበቂያ ቦታ አይኖረንም በማለት አስጠንቅቀዋል። የናይጄሪያ የደህንነት ኃይሎች በቂቢ ግዛት ከተፈናቀሉት 300 ሴት ተማሪዎች መካከል 24 ሴት ተማሪዎችን ጨምሮ በኳራ ክልል ከቤተ ክርስቲያን ውስጥ የተያዙ 38 ክርስቲያኖችን ነፃ መውጣታቸው ተገልጿል። ፕሬዚዳንቱ ቲቡኒ የሚወዷቸውን ያጡ ቤተሰቦችን አዝኛለው፣ ጀግኖች ወታደሮቻችን እናከብራችኋለንም ብለዋል። ከሰሞኑ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በናይጄሪያ ውስጥ ክርስቲያናዊ የዘር ማጥፋት እየተካሄደ ነው በማለት አስተያየት መስጠታቸውና ለክርስቲያን ማህበረሰብ በዓለም ላይ በጣም አደገኛ ቦታ ውስጥ እንደሚገኙም ኦፕንዶር ዘገባ አመልክቷል። ክርስቲያኖች በናይጄሪያ ሕዝብ ግማሽ ያክል ቢሆኑም በሰሜን ክልል የሚገኙ ክርስቲያኖች ብዙ ጊዜ ከፉላኒ ጎሳረኞችና በአክራሪ ጽንፈኛ አካላት የሚመሩበት አካባቢ ጥቃት ይገጥማቸዋል። የኒው ኢንግላንድ አብያተ ክርስቲያን የአገልግሎት ስራ ኃላፊ ጆን ፖንቲፌሽንስ በአብያተ ክርስቲያናት ላይ የሚደርሰው ጥቃት እምነታቸውን ለማጥፋት የሚደ አሰራር መስሎ እንደሚታይም ገልጸዋል። አክለውም ለክርስቲያኖች ደህንነታቸው በማንኛውም ቦታ እርግጠኛ አይደለም ብለዋል። ዘገባው የክርስቲያን ፕሪምየር ኒውስ ነው። ቻይና 95 የሚሆነውን የዓለም ኢንተርኔት ገመድ የማቋረጥ አቅም ያለው መሳሪያ ይፋ አደረገች። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። ቻይና የዓለም የሳይበር ደህንነትና ዓለም አቀፍ መረጋጋት ስጋት ላይ የሚጥል ኃይለኛ የባህር ውስጥ የኬብል መቁረጫ መሳሪያ ይፋ ማድረጓ ተሰምቷል። ከዓለማችን የኢንተርኔት ትራፊክ ውስጥም 95 በመቶ የሚሸከሙት የአረብ ብረት የታጠቁ የባህር ውስጥ ኬብሎችን መበጣጠስ የሚችል ይህ መሳሪያ በቻይና በመርከብ ሳይንስ ምርመራ ማዕከል የተሰራ መሆኑ ታውቋል። ይህ አዲስ መሳሪያ እስከ 4000 ሜትር ጥልቀት ባለው ባህር ውስጥ መስራት የሚችል ሲሆን፣ ኬብሎችንም ለመቁረጥ ደግሞ አልማዝ የተሸፈነ መቁረጫ ይጠቀማል ይጠቀማሉ። በይፋ ለባህር ላይ አደጋ ግልጋሎትና ለሀብት ማውጣት ታስቦ ቀርቧል ቢባልም እንደ ጓ ባሉ ስትራቴጂካዊ ቦታዎች አቅራቢያ ሊኖሩ የሚችለውን ወታደራዊ አጠቃቀም በመከላከያ ባለሙያዎች ዘንድ ከፍተኛ ስጋትን ፈጥሯል። በተጨማሪ መሳሪያው በባህር ውስጥ ከሚሰሩ ሰርጓጅ መርከቦች አማካኝነት በድብቅ ወደ ቦታው ሊላክ መቻሉ እንደ ቴክኖሎጂ ትልቅ ስኬት ቢቆጠርም እንደ ስትራቴጂካዊ ስጋትም ይታያል። የቻይና ሳይንቲስቶች ለሰላማዊ ዓላማ ነው ቢሉም የዓለም የኢንተርኔት መሰረት ልማት በ በአብዛኛው በባህር ውስጥ ኬብሎች ላይ የተመሰረተ መሆኑ የዚህ መሳሪያ ባሉ ሁለትዮሽ ዓላማ በባህር ውስጥም የመሰረተ ልማት ጥቃት ፍራቻን አባብሶታል። በአለም አቀፍ ደረጃ ያለው የጂኦፖለቲካል ውጥረት እየጨመረ በመምጣቱ በዚህ ወቅት ይህ የቴክኖሎጂ እድገት አለም አቀፍ የኃይል ሚዛንን በመቀየርና እርስ በርስ የተያያዘው አለማችን ያለበትን አደገኛ ተጋላጭነት የሚያሳይ ነው። በባንኮክ ኖንታቡሪ ግዛት ሞታለች የተባለችው ታይላንዳዊት በህይወት ተገኘች። ባልደረባችን ሮማን ከሊል ተጨማሪ አላት። ከባንኮክ ወጣ ብሎ የሚገኘው ኖንታቡሪ ግዛት ውስጥ በቡዲስት ቤተ መቅደስ የተከሰተ ስለመሆኑ ኤፒ ዘግቧል። ለቀብር ስነ ስርዓት በመኪና ተጭኖ የመጣው የ65 ዓመት እንስት አስክሬን ሲሆን ወደ ቤተ መቅደሱም በነጭ የሬሳ ሳጥን ውስጥ ተከፍኖ ከ500 ኪሎ ሜትር በላይ ተጉዞ ወደ ቦታው ደርሷል። ሟች በኑዛዜ መሰረት አካላዊ ልገሳ በማድረግ ይህን ለማስፈጸም ወንድሟ ከባንኮክ አቅራቢያ ወደሚገኘው ሆስፒታል ወስዷል ተደርጓታል ቢሆንም ግን ይፋዊ የሞት ማረጋገጫ ሰርተፍኬት ባልቀረበበት ሆስፒታሉ የሟችን አስክሬን ሳይቀበልም ቀርቷል። የቤተ መቅደሱ ኃላፊዎች እንደተናገሩት ከሆነ አስክሬኑ ወደ ቦታው ሲደርስ ግን የሬሳ ሳጥኑ ውስጥ ድምፅ መስማታቸውን ተከትሎ ሳጥኑ እንዲከፈት ይደረጋል። እናም ሲከፈት አካላዊ እንቅስቃሴ መታዘባቸውና ሞታለች የተባለችው ዳግም በህይወት ስለመገኘቷ ተነግሯል። የቤተ መቅደሱ ኃላፊ ፓይራት ሶዶቶፕ በአሰራር ደረጃ የሞት ማረጋገጫ ሰርተፍኬት ሳይመጣ ምንም አይነት ስነ ስርዓት እንደማይፈጸም ለኤፒ ተናግረዋል። በህይወት ለተገኘችው ሴትም ሙሉ የህክምና ወጪ እንደሚሸፍኑ አስታውቀዋል። መረጃው ከኤቲቪ መዝናኛ ያገኘ ነው። ውድ ተመልካቾቻችን የዕለቱ መረጃዎች እኝን ይመስሉ ነበር። ከዕለቱ መረጃዎች ጋር አብሬያቸው የቆየሁት እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀጣይ የህይወት ቴሌቪዥን መሰናደዎች ጋር አብራችሁን ቆዩ።